ጸጋና ሰላም ይብዛላችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን። ዛሬ የመጽሐፍ ቅዱስ ንባብ ጉዟችን 59ጠነኛ ቀኑ ላይ ደርሷል። በ59ጠነኛ ቀናችን የምናነበው ደግሞ ዘዳግም ምዕራፍ 28፣ 29ና 30 ይሆናል። እንግዲህ መስከረም አንድ ዘፍጥረት አንድ ብለን ጀምረናል። በጌታ ጸጋ እስከ ጳጉሜ አምስት ራዕይ 22 እንደርሳለን ብለን እየሄድን ነው። የዛሬውን ንባብ በጌታ በኢየሱስ ስም አነባለው። አብረን እናንብብ ኦሪት ዘዳግም ምዕራፍ 28። እንዲህም ይሆናል የአምላክህ የእግዚአብሔርን ቃል ብትሰማ፣ ዛሬ ያዘዝኩህንም ትእዛዙን ሁሉ ብታደርግ ብትጠብቅም፣ አምላክህ እግዚአብሔር ከምድር አሕዛብ ሁሉ ላይ ከፍ ከፍ ያደርግሃል። የአምላክህንም የእግዚአብሔርን ቃል ብትሰማ፣ እነዚህ በረከቶች ሁሉ ይመጡልሃል ያገኙህማል። አንተ በከተማ ብሩክ ትሆናለህ። በእርሻህ ብሩክ ትሆናለህ። የህውድህ ፍሬ የምድርህም ፍሬ የከብትህም ፍሬ የላምህም ርቢ የበግህም ርቢ ብሩክ ይሆናል። እንቅብና በኋቃህ ብሩክ ይሆናል። አንተም በመግባትህ ብሩክ ትሆናለህ። በመውጣትህ ብሩክ ትሆናለህ። እግዚአብሔርም በላይህ የሚቆሙትን ጠላቶችህን በፊትህ የተመቱ ያደርጋቸዋል። በአንድ መንገድ ይመጡብሃል፣ በሰባትም መንገድ ከፊትህ ይሸሻሉ። እግዚአብሔር በረከቱ በአንተ ላይ፣ በጎተራህ፣ በእጅህም ስራ ላይ ሁሉ እንዲወርድ ያዛል። አምላክህ እግዚአብሔር በሚሰጥህ ምድር ይባርከሃል። የአምላክህን የእግዚአብሔርን ትዕዛዝ ብትጠብቅ፣ በመንገዱን ብትሄድ እግዚአብሔር እንደማልልህ ለእርሱ የተቀደሰ ህዝብ አድርጎ ያቆመሃል። የምድር አሕዛብም ሁሉ የእግዚአብሔርን መስም በአንተ ላይ እንደተጠራ አይተው ይፈሩሃል። እግዚአብሔርም እሷን ይሰጥህ ዘንድ ለአባቶችህ በማለላቸው በምድርህ ላይ በሆድህ ፍሬ፣ በከብትህ ፍሬ፣ በእርሻህ ፍሬ እግዚአብሔር በጎነትህን በላይህ ላይ ያበዛል። እግዚአብሔርም ለምድርህ በወራቱ ዝናብን ይሰጥ ዘንድ የእጅህን ስራ ሁሉ ይባርክ ዘንድ መልካሙን መዝገብ ሰማዩን ይከፍትልሃል። ለብዙ አሕዛብም ታበድራለህ፣ አንተ ግን ከማንም አትበደርም። ዛሬ ያዘዝኩህን የአምላክህን የእግዚአብሔርን ትእዛዝ ሰምተህ ብትጠብቃት ብታደርጋትም፣ ዛሬ ካዘዝኩ ከነዚህ ቃሎች ወደ ቀኝ ወደ ግራም ፈቀቅ ባትል፣ ታመልካቸውም ዘንድ ሌሎችን አማልክት ባትከተል፣ እግዚአብሔር ራስ ያደርግሃል እንጂ ጅራት አያደርግህም። ሁል ጊዜም በላይ እንጂ በታች አትሆንም። ነገር ግን የአምላክህን የእግዚአብሔርን ቃል ባትሰማ ዛሬ ያዘዝኩህን ሥርዓትና ትእዛዙን ሁሉ ባትጠብቅ ባታደርግም እነዚህ መርገሞች ሁሉ ይመጡብሃል ያገኙህማል። በከተማ እርጉም ትሆናለህ፣ በእርሻም እርጉም ትሆናለህ። እንቅብና ቦሃቃ እርጉም ይሆናል። የሆድህም ፍሬ የምድርህም ፍሬ የላምህም ርቢ የበግህም ርቢ እርጉም ይሆናል። አንተ በመግባት እርጉም ትሆናለህ፣ በመውጣትህም እርጉም ትሆናለህ። እኔን ስለተውከኝ ስለ ስራ ክፋት እስክትጠፋ ፈጥነህ እስክታልቅ ድረስ በምትሰራው ስራ ሁሉ እግዚአብሔር መርገምን፣ ሽሽትን፣ ተግሳጽን ይሰድብሃል። እግዚአብሔር ትወርሳት ዘንድ ከምትገባባት ምድር እስኪያጠፋህ ድረስ ቸነፈርን ያጣብቅብሃል። እግዚአብሔር በክሳት በነዳድ በጥብሳት በትኩሳት በድርቅም በዋግም በአረማሞም ይመታሃል። እስክትጠፋም ድረስ ያሳድዱሃል። በራስህም ላይ ሰማይ ናስ ይሆንብሃል፣ ከግርህ በታች ምድሪቱ ብረት ትሆንብሃለች። እግዚአብሔር የምድርን ዝናብ ትቢያና አፈር ያደርጋል፤ እስክትጠፋ ድረስ ከሰማይ ይወርድብሃል። እግዚአብሔር በጠላቶች ፊት የተመታህ ያደርግሃል፤ በአንድ መንገድ ትወጣባቸዋለህ፣ በሰባት መንገድ ከነሱ ትሸሻለህ፤ ለምድርም መንግስታት ሁሉ ድንጋጤ ትሆናለህ። ሬሳህ ለሰማይ ወፎች ሁሉ ለምድር አራዊት መብል ይሆናል፤ የሚያስፈራቸውም የለም። እግዚአብሔር ፈውስ በሌለበት በግብፅ ቁስል በእባጭም በቋቁቻም በችፌም ይመታሃል። እግዚአብሔር በእብደት በእውርነት በድንጋጤም ይመታሃል። በቀትርም ጊዜ እውር በጨለማ እንደሚርመሰመስ ትርመሰመሳለህ። መንገድህም የቀና አይሆንም። በዘመንህም ሁሉ የተጨነቅ የተዘረፍክም ትሆናለህ፣ የሚያድንህም የለም። ሚስት ታጫለህ፣ ሌላም ሰው ከእርሷ ጋር ይተኛል። ቤት ትሰራለህ፣ አትቀመጥበትም። ወይን ትተክላለህ፣ ከእርሱም አትበላም። በሬህ በፊትህ ይታረዳል፣ ከእርሱም አትበላም። አህያ ከእጅህ በግድ ይወሰዳል፣ ወደ አንተም አይመለስም። በግ ለጠላቶች ትሰጣለች፣ የሚያድንህም አታገኝም። ወንዶችና ሴቶች ልጆች ለሌላ ሕዝብ ይሰጣሉ። አይኖችህም ያያሉ ሁል ጊዜ ስለ እነርሱ ሲባክኑ ያልቃሉ። በእጅህም ኃይል ምንም አይገኝም። የምድርህን ፍሬ፣ ድካምህን ሁሉ የማታውቀው ህዝብ ይበላዋል። አንተም ሁልጊዜ ግዜ የተጨነቅህ፣ የተገፋህ ትሆናለህ። አይኖችህ ከሚያዩት የተነሳ እብድ ትሆናለህ። እግዚአብሔር ፈውስ በሌለው በክፉ ቁስል ጉልበትና ጭንን ከእግርህ ጫማ እስከ አናትህ ድረስ ይመታሃል። እግዚአብሔርም አንተን በአንተም ላይ የምታነግሰው ንጉስ አንተና አባቶችህን ወዳላወኳቸው ህዝብ ይወስደሃል። በዚያም ሌሎችን የእንጨትና የድንጋይ አማልክትን ታመልካለህ። እግዚአብሔር በሚያገባህ ባህዛብ መካከል ሁሉ ድንጋጤ፣ ምሳሌም ተረትም ትሆናለህ። እጅግ ዘር ወደ እርሻ ታወጣለህ፣ አንበጣም ይበላዋልና ጥቂት ትሰበስባለህ። ወይን ትተክላለህ ታበጀውማለህ፣ ትልም ይበላዋልና ከእርሱ ምንም አትሰበስብም፣ የወይን ጠጁን አትጠጣም። የወይራ ዛፍ በአገር ሁሉ ይሆንልሃል፣ ወይራህም ይረግፋልና ዘይቱን አትቀባም። ወንዶችና ሴቶች ልጆች ይወለዱልሃል፣ በምርኮ ይሄዳሉና ለአንተ አይሆኑልህም። ዛፍህን ሁሉ የምድርህን ፍሬ ሁሉ ኩብኩባ ይወርሰዋል። በአንተ መካከል ያለ መጻተኛ በአንተ ላይ ከፍ ከፍ ይላል፣ አንተም ዝቅ ዝቅ ትላለህ። እርሱ ያበድረሃል፣ አንተ ግን አታበድረውም። እርሱ ራስ ይሆናል፣ አንተም ጅራት ትሆናለህ። የአምላክህን የእግዚአብሔርን ቃል ስላልሰማህ ያዘዘንም ትእዛዙንና ሥርዓቱን ስላልጠበቅ እስክትጠፋ ድረስ እነዚህ መርገሞች ሁሉ ይወርዱብሃል፣ ያሳድዱህማል፣ ያገኙህማል። በአንተም በልጅ ልጅህም ላይ ለዘለዓለም ለምልክትና ለድንቅ ይሆናሉ። ሁሉን አብዝቶ ስለሰጠህ አምላክህ እግዚአብሔርን በፍሳሐና በሐሴት አላመለክምና፣ በራብና በጥማት በራቁትነትም ሁሉንም በማጣት እግዚአብሔር ለሚልክብ ለጠላቶች ትገዛለህ። እስኪያጠፋህም ድረስ በአንገትህ ላይ የብረትን ቀንበር ይጭናል። እግዚአብሔር ቋንቋቸውን የማታውቀውን ፊታቸው የደነደነውን ሽማግሌውን የማያፍሩትን ሕፃኑን የማይምሩትን ሕዝብ ንስር እንደሚበርር ከሩቅ አገር ከምድር ዳር ያመጣብሃል። እስክትጠፋ ድረስ የከብትህን ፍሬ የምድርህን ፍሬ ይበላሉ እስኪያጠፉም ድረስ እህልህን የወይን ጠጅ ዘይትህን የላምህንና የበግህን ርቢ አይተውልህም። በአገር ሁሉ ያሉ ትታመንባቸው የነበሩ የረዘሙ የጸኑም ቅጥሮች እስኪፈርሱ ድረስ በከተሞች ደጆች ሁሉ ከበው ያስጨንቀዋል። አምላክህ እግዚአብሔር በሰጠህ ምድር ሁሉ በደጆች ሁሉ ከበው ያስጨንቀዋል። ጠላቶችህም ከበው ባስጨነቁና መከራ ባሳዩ ጊዜ አምላክህ እግዚአብሔር የሚሰጥህን የሆድህን ፍሬ የወንዶችና የስቶች ልጆችህን ሥጋ ትበላለህ። በአንተ ዘንድ የተለሳለሰና በቅምጥልነት ሁል ጊዜ ይኖር የነበረ ሰው በወንድሙ አቅፋውን በምትተኛ በሚስቱ በቀሩትም ልጆች ይቀናል። በደጆቹ ሁሉ ውስጥ ጠላቶች ከበው ባስጨነቁና መከራ ባሳዩ ጊዜ ሌላ ነገር የቀረው የለምና ከሚበላው ከልጆቹ ስጋ ለአንዱ አይሰጥም። በአንተ ዘንድ ያለችው የተለሳለሰች እና በቅምጥልነት ሁል ጊዜ ትኖር የነበረችው ከልስላሴና ከቅምጥልነት የተነሳ የእግር ጫማዋን በምድር ላይ ያላደረገችው ሴት አቅፋ በተኛችው ባሏ በወንድና በሴት ልጇም በእግሯ መካከል በሚወጣው በእንግዴ ልጅ በምትወልዳቸውም ልጆች ትቀናለች በእጆችህም ውስጥ ጠላቶች ከበው ባስጨነቁ መከራ ባሳዩ ጊዜ ሁሉን ስላጣች በስውር ትበላቸዋለች። የዚህን መጽሐፍ የተጻፉትን የዚህን ሕግ ቃሎች ሁሉ ታደርግ ዘንድ ባትጠብቅ ይህንንም አምላክህ እግዚአብሔር የተባለውን የተመሰገነውንና የተፈራውን ስም ባትፈራ እግዚአብሔር መቅሰፍትህን የዘርህንም መቅሰፍት ብዙ ዘመንም የሚኖረውን ታላቅ መቅሰፍት ብዙ ዘመን የሚኖረውንም ክፉ ደዌ ያደርግብሃል። የፈራኸውን የግብፅ ደዌ ሁሉ እንደገና ያመጣብሃል፤ ይጣበቅብህማል። ደግሞም ይህ ሕግ ባለበት መጽሐፍ ውስጥ ያልተጻፈውን ደዌ ሁሉ በመቅሰፍትም ሁሉ እስክትጠፋ ድረስ እግዚአብሔር ያመጣብሃል። አምላካችሁን የእግዚአብሔርን ቃል አልሰማችሁም እና ከብዛታችሁ የተነሳ እንደ ሰማይ ከዋክብት የነበረው ቁጥራችሁ ጥቂት ሆኖ ይቀራል። እግዚአብሔርን በጎ ያደርግላችሁ ዘንድ ያበዛችሁም ዘንድ ደስ ይለው እንደነበረ እንዲሁ እግዚአብሔር ሲያጠፋችሁ ሲያፈርሳችሁም ደስ ይለዋል። ትወርሷትም ዘንድ ከምትገቡባት ምድር ትነቀላላችሁ። እግዚአብሔርም ከምድር ዳር እስከ ዳርቻዋ ድረስ ወዳሉ አህዛብ ሁሉ ይበትንሃል። በዚያም አንተና አባቶች ያላወቃቸዋቸውን ሌሎችን አማልክት እንጨትና ድንጋይን ታመልካለህ። በእነዚያም አህዛብ መካከል እረፍት አታገኝም፣ ለእግርህም ጫማ ማረፊያ አይሆንም። በዚያም እግዚአብሔር ተንቀጥቃጭ ልብ፣ ፈዛዛ ዓይነ ደካማም ነፍስ ያመጣብሃል። ነፍስህም ታመነታለች፣ ሌሊትና ቀን ትፈራለህ፣ በሕይወትህም አትታመንም አንተ ስለፈራህበት ስለልብ ፍርሃት በዓይንህ ስለምታየው አስተያየት ማለዳ መቼ ይመሻል ትላለህ፣ ማታ መቼ ይነጋል ትላለህ። ከእንግዲህ ወዲህ ተመልሰህ አታያትም ባልኩህ መንገድ እግዚአብሔር በመርከብ ወደ ግብፅ ይመልሰሃል። በዚያም ወንዶችና ሴቶች ባሪያዎች ተሆናቸው ዘንድ ለጠላቶቻችሁ ራሳችሁን ትሸጣላችሁ፣ የሚገዛችሁም አይገኝም። ዘዳግም ምዕራፍ 29 እግዚአብሔር በኮሬብ ካደረገው ቃል ኪዳን ሌላ በሞአብ ምድር ከእስራኤል ልጆች ጋር ያደርገው ዘንድ ሙሴ ያዘዘው የቃል ኪዳኑ ቃሎች እነዚህ ናቸው። ሙሴ የእስራኤል ልጆች ሁሉ ጠርቶ አላቸው፣ እግዚአብሔር በፊታችሁ በግብፅ ምድር በፈርዖንና በባሪያዎቹ ሁሉ በምድሩም ሁሉ ያደረገውን ሁሉ አይኖቻችሁ ያዩዋቸውን ታላላቆች ፈተናዎች፣ ታላላቆች ተአምራቶችና ድንቆች አይታችኋል። እግዚአብሔር ግን አስተዋይ ልብ፣ የሚያዩ አይኖች፣ የሚሰሙም ጆሮች እስከዛሬ ድረስ አልሰጣችሁም። አርባ ዓመት በምድረ በዳ መራኋችሁ፤ ልብሳችሁ አላረጀባችሁም፣ ጫማችሁ ከእግራችሁ ላይ አላረጀም። እኔ አምላካችሁ እግዚአብሔር እንደሆንኩ ታውቁ ዘንድ እንጀራ አልበላችሁም፣ የወይን ጠጅና የሚያሰክረውን መጠጥ አልጠጣችሁም። ወደዚህም ስፍራ በመጣችሁ ጊዜ የሐሴቦን ንጉሥ ሴሆን የባሳንም ንጉሥ አግ ሊወጉን ወጡብን፣ እኛም መታ ናቸው ምድራቸውን ወስደን ለሮቤልና ለጋድ ለመናሴም ነገድ እኩሌታ ርስት አድርገን ሰጠ ናቸው ስለዚህ በምታደርጉት ሁሉ ትከናወኑ ዘንድ የዚህን ቃል ኪዳኖች ቃሎች ጠብቁ አድርጉ። ሁላችሁም፣ አለቆቻችሁም፣ ነገዶቻችሁም፣ ሽማግሌዎቻችሁም፣ ሽማምንቶቻችሁም፣ የእስራኤል ሰዎች ሁሉ፣ ልጆቻችሁም፣ ሴቶቻችሁም፣ በሰፈራችሁም ያለ እንጨትህን የሚቆርጥ ውሃህን የሚቀዳ መጻተኛ ዛሬ በአምላካችሁ በእግዚአብሔር ፊት ቆማችኋልና ይኸውም ዛሬ ለእርሱ ሕዝብ አድርጎ ያስነሳህ ዘንድ እርሱም ለአንተ እንደተናገረው ለአባቶች ለአብርሃም ለይስሐቅ ለያዕቆብ እንደማለ አምላክ የሆንልህ ዘንድ አምላክህ እግዚአብሔር ከአንተ ጋር ዛሬ በሚያደርገው ቃል ኪዳን ትገባ ዘንድ የአምላክህን የእግዚአብሔርን መሐላ ትሰማ ዘንድ ነው። እኔም ይህንን ቃል ኪዳንና ይህንን መሐላ የማደርገው ከእናንተ ጋር ብቻ አይደለም። ነገር ግን ዛሬ በአምላካችን በእግዚአብሔር ፊት ከኛ ጋር በዚህ ከሚቆም ሰው ጋር፣ ዛሬም ከኛ ጋር በዚህ ከሌለ ሰው ጋር ነው እንጂ። ነገር ግን እኛ በግብፅ ምድር እንደተቀመጥን በመካከላቸውን ባለፋችሁባቸው አህዛብ መካከል እንዳለፍን አውቃችኋልና፣ ርኩስነታቸውን ከእነርሱ ዘንድ የነበሩትን የእንጨትና የድንጋይ የብርና የወርቅ ጣዖቶቻቸውን አይታችኋልና ሄዶ የእነዚያን አሕዛብ አማልክት ያመልክ ዘንድ ከአምላኩ ከእግዚአብሔር ልቡን ዛሬ የሚያስት ወንድ ወይም ሴት ወይንም ወገን ወይንም ነገድ አይኖርባችሁ፣ አሞትና እሬትንም የሚያበቅል ስር አይሆንባችሁ። የዚህን እርግማን ቃሎች የሰማ ሰው ምንም እንኳ በልቤ ደንዳናነት ብሄድ፣ ለጥማቴም ስካር ብጨምር ሰላም ይሆንልኛል ብሎ ሰውነቱን በልቡ የሚባርክ ቢኖር የእግዚአብሔር ቁጣ ቅንአቱን በዚያ ሰው ላይ ይጤሳል እንጂ እግዚአብሔር ይቅርታን አያደርግለትም። በዚህም መጽሐፍ እንደተጻፈው እርግማኑ ሁሉ በላዩ ላይ ይኖራል። እግዚአብሔርም ስሙን ከሰማይ በታች ይደመስሰዋል። እግዚአብሔር በዚህ ሕግ መጽሐፍ እንደተጻፈው እንደ ቃል ኪዳኑ እርግማን ሁሉ ከእስራኤል ነገዶች ሁሉ ለጥፋት ይለየዋል። ከዚያም በኋላ የሚነሳ ትውልድ፣ ከእናንተም በኋላ የሚሆኑ ልጆቻችሁ፣ ከሩቅ አገርም የሚመጣ እንግዳ የዚህን አገር መቅሰፍት እግዚአብሔር በእርሷ ያደረገውን ስቃይዋን፣ ምድርም በሁለንተናዋ ዲን እናጨው መቃጠልም እንደሆነባት እንዳትዘራም እንዳታበቅልም ማናቸውንም ሳርና ልምላሜ እንዳይወጣባት እግዚአብሔር በቁጣውና በመዓቱ እንደገለባበጣቸው እንደ ሰዶምና ገሞራ፣ እንደ አዳማና እንደ ሲባዮ እንደሆነች ባዩ ጊዜ አሕዛብ ሁሉ እግዚአብሔር በዚህች ምድር ስለምን እንደዚህ አደረገ? ይህስ የቁጣው ታላቅ መቅሰፍት ምንድን ነው? ይላሉ። ሰዎችም እንዲህ ይላሉ፣ የአባቶቻቸው አምላክ እግዚአብሔር ከግብፅ ምድር ባወጣቸው ጊዜ ከእነርሱ ጋር ያደረገውን ቃል ኪዳን ስለተዉ፣ ሄደውም የማያውቋቸውና ያልታዘዙትን ሌሎች አማልክት ስላመለኩና ስለሰገዱላቸው፣ ስለዚህ በዚህ መጽሐፍ የተጻፈው መርገም ሁሉ ያወርድባት ዘንድ የእግዚአብሔር ቁጣ በዚች ምድር ነደደ። ዛሬም እንዳሉ እግዚአብሔር በቁጣና በመቅሰፍት በታላቅ መዓት ከምድራቸው ነቀላቸው፣ ወደ ሌላ ምድር ጣላቸው። ምስጢሩ ለአምላካችን ለእግዚአብሔር ነው፤ የተገለጠው ግን የዚህን ሕግ ቃሎች ሁሉ እናደርግ ዘንድ ለእኛ ለዘላለምም ለልጆቻችን ነው። ኦሪት ዘዳግም ምዕራፍ 30 እንዲህም ይሆናል እኔ በፊትህ ያኖርኩት ይህ ነገር ሁሉ በረከቱና መርገሙ በወረደብህ ጊዜ አምላክህ እግዚአብሔር በሚበትንህ ባሕዛብ ሁሉ መካከል ሆነ በልብ ባሰብከው ጊዜ ወደ አምላክህ ወደ እግዚአብሔር ተመልሰህ እኔ ዛሬ እንደማዝህ ሁሉ አንተና ልጆችህ በፍጹም ልብና በፍጹም ነፍስ ለቃሉ በታዘዝክ ጊዜ አምላክህ እግዚአብሔር ምርኮህን ይመልሳል፣ ይራራልህማል። አምላክህ እግዚአብሔር አንተን ከበተነበት ከአሕዛብ ሁሉ መካከል መልሶ ይሰበስበሃል። ሰዎችም እስከ ሰማይ ዳርቻ ድረስ ፈልሰው እንደሆነ አምላክህ እግዚአብሔር ከዚያ ይሰበስበሃል፣ ከዚያም ያመጣሃል። አባቶችህም ወደ ወረሷት ምድር አምላክህ እግዚአብሔር ያገባሃል፣ ትወርሳትማለህ፣ መልካምም ያደርግልሃል፣ ከአባቶችህም ይልቅ ያበዛሃል። በሕይወትም እንድትኖር አምላክህን እግዚአብሔርን በፍጹም ልብ በፍጹም ነፍስህ እንድትወደው አምላክህ እግዚአብሔር ልብህን የዘርህንም ልብ ይገርዛል። አምላክም እግዚአብሔር ይህንን መርገም ሁሉ በጠላቶችህ እና በሚጠሉህ በሚያሳድዱህም ላይ ያመጣል። አንተም ተመልሰ የአምላክህን የእግዚአብሔርን ቃል ትሰማለህ ዛሬ እኔ የማዝህን ትእዛዙን ሁሉ ታደርጋለህ። የአምላክህንም የእግዚአብሔርን ቃል ብትሰማ፣ በዚህ በሕግ መጽሐፍ የተጻፉትን ትእዛዛትና ሥርዓቱን ብትጠብቅ፣ በፍጹምም ልብ በፍጹም ነፍስ ወደ አምላክህ ወደ እግዚአብሔር ብትመለስ እግዚአብሔር በአባቶችህ ደስ እንዳለው በመልካሙ ነገር ሁሉ እንደገና ባንተ ደስ ይለዋል። አምላክህ እግዚአብሔር በእጅ ስራ ሁሉ በሆድህ ፍሬ ሁሉ በከብትህ ፍሬ በእርሻህ ፍሬ እጅግ ይባርካሃል። እኔ ዛሬ የማዝህኔችን ትእዛዝ ከባድ አይደለችም ከአንተ የራቀች አይደለችም። ሰምተን እናደርጋት ዘንድ ስለኛ ወደ ሰማይ ወጥቶ እርሷን የሚያመጣልን ማን ነው እንዳትል በሰማይ አይደለችም። ሰምተን እናደርጋት ዘንድ ስለኛ ባህሩን ተሻግሮ እርሷን የሚያመጣልን ማን ነው እንዳትል ከባህሩ ማዶ አይደለችም። ነገር ግን ታደርገው ዘንድ ቃሉ በአፍህና በልብ ውስጥ ላንተ እጅግ ቅርብ ነው። ተመልከት፣ ዛሬ በፊትህ ህይወትንና መልካምነትን ሞትንና ክፋትን አኖሬያለሁ። በህይወት እንድትኖር እንድትበዛም አምላክህም እግዚአብሔር ልትወርሳት በምትገባባት ምድር እንዲባርክ አምላክህን እግዚአብሔርን ትወድድ ዘንድ በመንገዱም ትሄድ ዘንድ ትእዛዙንና ሥርዓቱን፣ ፍርዱን ትጠብቅ ዘንድ እኔ ዛሬ አዝሃለሁ። ልብህ ግን ቢስት፣ አንተም ባትሰባ፣ ብትታለልም፣ ለሌሎች አማልክትን ብትሰግድ ብታመልካቸውም፣ ፈጽማችሁ እንድትጠፉ እኔ ዛሬ እነግራችኋለሁ። ዮርዳኖስን ተሻግረ ትወርሳት ዘንድ በምትገባባት ምድር ዘመናችሁን አታስረዝሙም። በፊታችሁ ህይወትና ሞትን በረከትና መርገምን እንዳስቀመጥኩ እኔ ዛሬ ሰማይና ምድርን ባንተ ላይ አስመሰክራለሁ እንግዲህ አንተና ዘርህ በህይወት ትኖሩ ዘንድ ህይወትን ምረጥ። እግዚአብሔርም ለአባቶችህ ለአብርሃም፣ ለይስሐቅ፣ ለያዕቆብ እንዲሰጣቸው በማለላቸው በምድሪቱ ትቀመጥ ዘንድ እርሱ ህይወትህ የዘመንም ርዝመት ነውና አምላክህን እግዚአብሔርን ትወደው ትጠባበቀውም ቃሉንም ትሰማ ዘንድ ምረጥ ይላል። ማታ ሶስት ሰዓት ላይ ቲክቶክና ቴሌግራም ላይ በቀጥታ ስርጭት የእግዚአብሔርን ቃል እናጠናለን። መታችሁ አብረን እናጠናላለው። ጸጋ ይብዛላችሁ።